በኢትዮጵያ የስነ ጽሑፍ ዓለም ውስጥ በስነ ግጥም ችሎታው አንቱ ተብለው ባለቅኔ ወደ መባል ደረጃ ከደረሱ ልሂቃን መካከል አንዱ ነው። በአዲስ አበባ ዩኒቨርሲቲ ለረጅም ዓመታት ከማስተማሩም በላይ የኢትዮጵያ ቋንቋ በተለይም አማርኛን የሥነ ጽሑፍና መደበኛ ትምህርት ማካሄጃ ለማድረግ በነበረው እንቅስቃሴ ውስጥ ያበረከተው አስተዋጽኦ በእጅጉ ግዙፍ ነው። የኢትዮጵያን የሥነ ጽሑፍ የሥነ ግጥምና የትያትር ጥበብን ታሪክ በማጥናትና በመመራመር ረገድ ለትውልድ አቆይቶት ያለፈው መረጃ ለዘላለም ስሙ እንዲነሳ ያደርገዋል። የአያሌ የታላላቅ ስብናዎች ባለቤት የሆነው ምሁር ዛሬ በዚህ የባለ ውለታችን አምድ ታሪኩን አንስተን ለአበርክቶ ክብር እንሰጣለን። ይህ ሰው መምህር፣ ገጣሚ፣ ጸሐፊ ተውኔት እና ተመራማሪ ደበበ ሰይፉ ነው። ደበበ ሰይፉ ሐምሌ አምስት ቀን 1942 ዓ ም በይርጋለም ከተማ ተወለደ። ይርጋለም በደቡብ ኢትዮጵያ ከሚገኙ ጥንታዊ ከተሞች መካከል አንዷ ነች። ከሐዋሳ ከተማ በአጭር ርቀት ውስጥ ያለችው ይርጋለም ሲዳማ ውስጥ ዝነኛ ከሆኑ ከተሞች መካከል ግንባር ቀደሟ ናት። ይርጋለም ጥንታዊ ናት። ከዚያም አልፎ ጥንት የደቡብ ኢትዮጵያ ዋና ከተማ ሆና ልዩ ህዝቦች መናኸሪያም ነበረች። ይህ ከተማ በ1940ዎቹና 50ዎቹ፣ 60ዎቹ ውስጥ ከልዩ የደቡብ ከተሞች ተማሪዎች እየመጡ የመካከለኛና የሁለተኛ ደረጃ ትምህርታቸውን የሚከታተሉባት ማዕከል ሆና ቆይታለች። ይርጋለም ኅብረ ህዝብ ያለባት በኢትዮጵያ ምሳሌ ነች። እኛም በዚች ከተማ ውስጥ ተወልዶ ያደገውን ደበበ ሰይፉን ለኢትዮጵያ ኪነጥበብ ጥበብ ሰፊ ብርሃን ሰጥቶ ያለፈ የኪነት ፀሐይ ነበር። ደበበ ሰይፉ የሁለተኛ ደረጃ ትምህርቱን ከአዲስ አበባ ውስጥ በኮከበ አጽባ ትምህርት ቤት ካጠናቀቀ በኋላ ወደ ቀድሞ ቀዳማዊ ኃይለስላሴ ዩኒቨርሲቲ ተብሎ በሚታወቀውና በአሁኑ አዲስ አበባ ዩኒቨርስቲ በመግባት ስነ ጽሁፍን መማር ጀመረ። ከዚያም በ1965 ዓ ም ከዚሁ ዩኒቨርስቲ በከፍተኛ ማዕረግ ተመረቀ። ቀጥሎም በዚያው ዩኒቨርስቲ ውስጥ ስነ ጽሁፍን ማስተማር ጀመረ። እንደ ደበበ ሰይፉ ያሉ መምህራን በዚህ ትምህርት ክፍል ውስጥ መቀላቀል ሲጀምሩ ዲፓርትመንቱም እያደገና እየተስፋፋ የመጣበት ዘመን እንደሆነ መረጃዎች ያመለክታሉ። ምክንያቱም የጥናት የምርምር ውጤቶች በስፋት መስራት ጀመሩ። ለምሳሌ ደበበ ሰይፉ የኢትዮጵያ የሥነ ግጥምና የሥነ ጽሑፍ ታሪክንና በዚህ ታሪክ ውስጥ ደግሞ ኪነታዊ አስተዋጽቸው ሰፊ የሆነው ግምቱ አበው ጸሐፊያን ታሪክና የአጻጻፍ ቴክኒካቸውን ጭምር እያጠና ማቅረብ ጀመረ። ያለፈው የጥበብ አሻራ ለመጪው ጥበብ የሚያቀብለውን መረጃ እየወሰደ ትውልድን በጥበብ ማስተማር አንዱ ተግባሩ ነበር። የአንዲት አገር ማንነት ተቀርጾ ከሚኖርባቸው ጉዳዮች ዋነኛ ስነ ጽሑፍ ነው። ስነ ጽሑፍ ውስጥ ደግሞ ታሪክ አለ፣ ስነ ግጥም አለ፣ ቲያትር አለ፣ ፍልስፍና አለ፣ አስተሳሰብ አለ፣ ፖለቲካ አለ ህዝብ አለ። እረ ብዙ ነገሮች አሉት። ደበበ ሰይፉ ደግሞ እነዚህን የኢትዮጵያ የማንነት መገለጫዎች ከጥንታዊ ሰነዶች ውስጥ እየፈተሸ በማውጣት ትውልድ እንዲህ ነበር፣ እንዲህ ኖሯል፣ እንዲህም አስቧል እያለ የዘመን እርቃናቸውን እንዳይለያዩ ከትውልዶች ጋር ያገናኘ ነበር። ደበበ በሥነ ጽሑፍ ውስጥ የትውልድ መሸጋገሪያ ድልድይ ሆነው ሆኖ አገልግሏል። ደበበ ሰይፉ በቀላል አነጋገር ሀያሲ ነበር። ታሪክ አዋቂ ነው ያለፈውን ካሁኑ ጋር እያነጻጸረ የሚያስረዳ የሚተነትን ባለሙያ ነው። የሂስ ጥበብን ደግሞ እንደ ሙያ ከታደሉ ሰዎች መካከል ደበበ ሰይፉ አንዱ ነው።